መድሃኒዓለም ያለ እየነገርህ ጉረብ እና ደሞ ገበያ፣ ጭራሽ ገበያ እንትን አለው ነው በል። አሁን ጓዝ ሸክፍ የልመጣ ነው። በዛ ሂድና ጩኸ ኡ ብልና አንተ በምን ወረህ በር

ወንድማማቾችን አጣላ። እንደው መሰረው መሰረው ጎረቤቱን በረውት እንዳለ አጣላ ማለት እንደው ይቻላል። እንደው እንደው ሰው እንኳን ሰው አይመስላችሁ ሲያወት መልኩ ምን አ ምን አ ነገር ግን ለቦሳት ነው

አንቺ ስመኝ፣ ጠላ ነገር ይኖርሻል። እስኪ ሽምግልና እንትን ብለው ነበር ለሽማግሌ፣ እስኪ አንድ ምናምን ቆርቆሮ ይዘሽ ነይ እንግዲህ ተባለ እንግዲህ። እንዴት ይባላል እንጀራም ካለሽ ጨምሪበት።

መርመርቅ ሲርቅማ መርቅ መርቅ መርቅ ብዬ አንድ ሰው ብቻ መርቆ ሊበቃ ነው። ለሁን የመርቄ ታልቀ እንግዲህ ምክር በሉሽ። በሰላም ዋለ ሰላም ያሳድረን፣ ሰላም ነገር ያምጣልን። እንደቆማችሁ መልአክ እዚህ ያርቁምላችሁ። ወሱ ውስቲ ፈጣሪ ኢየሱስ ክርስቶስ ተንግዲህ የሰይጣን አሽለውን ሰብሮ ለፍቅር ያብቃችሁ። የፍቅር የርቅ መጀመሪያውን የጥላቻ ዳርቻውን ያርግላችሁ። ቀድም ብሎታል ቢጣሉ ለሰው ያበሉ ቢማከሩ እራሳቸው ይበሉ ተብሏልና እንደተባለ ሁሉ ተንግዲህ በጠላታችሁ በሸውከኛ አውቃችሁ አንድ ላይ ተዘቂታችሁ ወንድሜ ወንድሜ ተበብላችሁ የእናት አባታችሁን ስም እንድታስጠሩና በራችሁ እንድትወጡ እንድትገቡ ያርጋችሁ። ሽማግሌዎችን በዚህ ያስታረቃችሁ ያስታረቁ ጽድቁን የታላቂ እርቁን ያጥናላችሁ። በአንድ ያቆየን ትልቁ ነገር ሽማግሌ በአገር መኖሩ ሰው መኖሩ፣ እንዲህ አገር ልታሰድቡ ሰው የለም ሽማግሌ ለሞ ልታሰኙ። በአንድ ያልተገለገላችሁ እናንተ እንድትጠቀሙ እናንተ እንድትጠቃቀሙ ነው እኛ አይለፋንና። እግዚአብሔር ባንድ ያቆየን። እግዚአብሔር ጽልን አሜን በሉ ተባረኩ። እግዚአብሔር ይስጣችሁ ያሰንበታችሁ። እንዲህ ነው መዋደድ፣ እንዲህ ነው መፋቀር። አያችሁ የኛም ጥድቁን የእናንተ ምርቁን ይስጣችሁ። አሜን። ይሄ ቤት እንኳን አያችሁ ይሄን ቤት አደሳችሁት እንደገና። እናት አባቶቻችሁ እንኳን ሁለት በጃ ቤት ነበረ። በዚያ ገብቶ በዚያ ክፍት ነበር የሚያድር። የእንግዳ ቤት ነበር፣ የእንግዳ ቤት ነበር እና የአንድ ሰው ልጅ አንድ ጋር ጠጅናችሁ እና ተፋቅራችሁ ተመካክራችሁ ለመኖር ያብቃችሁ። እግዚአብሔር ይስጣችሁ። የእኛም ጥድቁን የእናንተም ምርቁን ይስጣችሁ አያሳጣችሁ። ይስጣችሁ ሽበሬ አምስት መቶ ገበሬ ቦረቦር ለገብስ በበይ ለጥሬ ይስጣችሁ። እግዚአብሔር ይሰጣልና ክፉና መልካም አያችሁ፣ ክፉን አርቆ መልካሙን መርቆ ይስጣችሁ። እንዲህ ነው እንዲህ ነው ጉብዝና መተባበር መተጋገዝ አንተ ትብስ አንቺ ትብስሽ ብላችሁ እንደዚህ እናት አባታችሁን ስብድ ታስጠሩ ያርገው በሉ ተባረኩ። ጎረቤቶችን ያርጋው ጎረቤትም ተባረቅ። አያችሁ ጎረቤት፣ አሁን ዘንቢቻችሁ ከዚህ ሁሉ ሰው ጋር እንኮ ነው ተጣልታችሁ ነው። ኦማ ጎረቤት የማንቆርቆሪያ በማንቆርቆሪያ ተመልከትማ፣ ይሄ ዋንጫ ሲዝ ያለ ወራ የጥቃ አባትህ ዋንጫ የነበረ እና ይሄን አስነሳው አሁን እንግዲህ ታሪክ አደሳችሁ ማለት ይሄ ነው። በሉ በርቁ። ይግፋበት እግዚአብሔር ይስጣችሁ፣ ተባረኩ። ዲናው እንጂ አሜን። እኔ እንኳን ለመርቅ አይደለም ተመርቋል፣ እንደ ምክር ነው። አሁንም ቢሆን ያ ስንት ሰው አለ፣ ታረቁ ሲባል ደግሞ የሆነ ነገር ሊመጣ ይችላል። ተጎረቤትም ታንዳንድ ነገርም እዚች ጋር አንተም ትንሹም ማን